ሰላም ጤና ይስጥልን። የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮቴ ግብዣችንን እያስቀደምን፣ በቅድሚያም አበይቶች እናቀርብላችኋለን። በጎንደር እና በወሎ ቤት አማራ በርከት ያሉ አውደ ውጊዎች ሲካሄዱ ውለዋል። በመተማ ሶስተኛ ቀኑን ያስቆጠረው አውደ ውጊያ በድል እንደቀጠለ ሲሆን በስማዳ በፋኖ ኃይሎችና በአገዛዙ ጦር መካከል ከፍተኛ ትንቅንቅ ውሏል። በወሎ ቤት አማራ ግረግራ ላይ ለሰዓታት የዘለቀ ውጊያ ተካሂዷል። የጋሸና አዋሳኝ ወረዳዎች በአመዛኙ በፋኖ ኃይሎች የበላይነት ስር እየገቡ ነው። ደሴ ከተማ አፍንጫ ስር የፋኖ ኃይሎች ለከተማ ውጊያ ዝግጁ ነው ያሉትን የኮማንዶ ሰልጣኝ አስመርቀዋል። እነዚህን የግንባር መረጃዎች በቅደም ተከተላቸው ይቀርባሉ። የአፋር ክልላዊ መስተዳደር ወረራ ተከፈተብኝ ባለማግስት ህዋት በአፋር በኩል የከፈትኩት ውጌ የለም ሲል አስተባብሏል። በሌላ በኩል በዚያው በትግራይ ከተማ ጦርነት በቃን የሚል የአደባባይ ተቃውሞ ተሰምተዋል። ይህ ብልጽግና ገንዘብ ሚኒስቴር በበኩሉ ለትግራይ ጊዜ አስተዳደር ሊተላለፍ የነበረን ሁለት ቢሊዮን ብር አግዷል። ይህ የበጀት ክልከላ የሚመስል እርምጃ ውጥረቱን ይበልጥ ያሳድገዋል ተብለዋል። ይህም ሌላኛው መረጃችን ነው። ዓለም አቀፍ ሚዲያዎች የአፋሩ ወታደራዊ ግጭት ለቀጠናው እጅግ አስጊ ነው ሲሉ በመዘገብ ላይ ናቸው። አልጀዚራ፣ ቢቢሲ፣ ኤኤፍፒ፣ አናዶሉ የአፋሩ ግጭት ወደ ከባድ ጦርነት እንዳይሻገር ስጋታቸውን አጋርተዋል። አፋር የቀጠናዊ ጦርነቱ ማዕከል ይሆናል በሚል ስጋት ውስጥ የገቡ የአካባቢው ነዋሪዎች በበኩላቸው ሽሽት ላይ ናቸው። ለመሆኑ አፋር እንዴት ዋለ ስንል ተጨማሪ መረጃዎችን ፈትሸናል። የግንባር ዘጋቢያችን ዝርዝር መረጃውን ያደርሰናል። የብልጽግናው አገዛዝ ተጨማሪ የጦር መሳሪያ በአንቶኖቭ ወደ ባህር ዳር መላኩን ወታደራዊ ምንጮች ጠቁመዋል። አገዛዙ ልዩ ዘመቻ ሲለጠራው ለቀጣይ ውጊያው ተጨማሪ ሎጂስቲክስ በአንቶኖቭ ጭኖ ባህር ዳር መግባቱን በተመለከተ ለጣቢያችን የደረሰውን ወታደራዊ መረጃ ይዘናል። የአብይ አህመድ የጦር አጋር የተባበሩት አረብ ኤምሬትስ ጦር መሳሪያ በሶማሊያ የወደብ ከተማ በኩል ወደ ሱዳን እየገባ ስለመሆኑ መረጃዎች ወጥተዋል። ከቦሳሶ አየር ማረፊያ በኩል ወደ ሱዳን የሚላከውን የጦር መሳሪያ በተመለከተ በአፍሪካ ቀንድ መረጃችን ቃኝተነዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በጎንደርና በወሎ ቤት አማራ በርከት ያሉ አውደ ውጊያዎች ሲካሄዱ ውለዋል። በመተማ ሶስተኛ ቀኑን ያስቆጠረው አውደ ውጊያ በድል እንደቀጠለ ሲሆን በስማዳ በፋኖ ኃይሎችና በአገዛዙ ጦር መካከል ከፍተኛ ትንቅንቅ ውሏል። በወሎ ቤት አማራ ገረገራ ላይ ለሰዓታት የዘለቀ ውጊያ ተካሂደዋል። የጋሸና አዋሳኝ ወረዳዎች በአመዛኙ በፋኖ ኃይሎች የበላይነት ስር እየገቡ ነው። አፋብሃ በላይ ዘለቀ እዝ መይሰው ካሳ ሁለተኛ ኮርና ደጃዝማች አራተኛ ኮር የፋኖ ኃይሎች እየመሩት የሚገኘው ሶስተኛ ቀኑን ያስቆጠረው የመተማው ውጊያ ዛሬም ቀጥሎ መዋሉ የታወቀ ሲሆን አገዛዝ ጦር ከምዕራብ አርማጭሆ ተነስቶ ወደ መተማ ቀጠና ለመግባት ሙከራ ቢያደርግም የፋኖ ኃይሎች በደፈጣና መደበኛ ውጊያ ከባድ ጉዳት እንዳደረሱበት የግንባር መረጃው ያሳያል። ዛሬ ጥቅምት ሃያ ሰባት በቀጠለው ውጊያ የምዕራብ አርማጮና መተማ አዋሳኝ ቀጠናዎች በተለይም ጓንግ አቅራቢያ ከባድ ውጊያ የዋለ ሲሆን የአገዛዙ ጦር ሰብዓዊ ኪሳራውን መቋቋም አቅቶት ከመደበኛ የውጊያ ቀጠናው በማፈግፈግ ጄኔራል መድፍ በዘፈቀደ ሲተኩስ መዋሉ ተሰምተዋል። ከመድፍ ጥቃቱ በተጨማሪ በአርማጮ መተማና ቋራ ቀጠናዎች ተደጋጋሚ የድሮን ቅኝት እየተደረገ እንዳለ በግንባር መረጃው ላይ ተጠቁመዋል። እንዲያም ሆኖ የምዕራብ አርማጮና መተማ ቀጠናዎች በአመዛኙ በፋኖ ኃይሎች እጅ መግባታቸው ቸው ተረጋግጧል። በተመሳሳይ በዚሁ የመተማ ቀጠና ሽመለ ጋራ ከባድ ውጊያ መዋሉ ታውቋል። አፋብሃ በላይ ዘለቀ እዝ በግንባር መረጃው ላይ እንደገለጸው በአውደ ውጊያው የተገኙ ድሎች አገዛዙ ወደ መተማ ከተማ አንድ አይሱዚ አስከሬን እና ሁለት አምቡላንስ ቁስለኛ አንስቶ የወሰደ ሲሆን አውደ ውጊያው ይህ መረጃ እስከተጠናቀረበት አመሻሽ አንድ ሰዓት ድረስ እንደቀጠለ ይገኛል። በሌላ የአውደውጊያ ውሎ መረጃ አፋር ጎንደር ጠቅላይ ግዛት እዝ 206ተኛ ኮር የፋኑ ኃይሎች ከአገዛዙ ጦር ጋር በስማዳ ወረዳ ከባድ ትንቅንቅ ሲያደርጉ መዋላቸው ተሰምተዋል። የስማዳ ወረዳ ዋና መቀመጫ ወደ ሆነችው ወገዳ ከተማ ድረስ ዘልቆ በመግባት የአገዛዙ የመከላከያ የአርማብተናና የሚሊሻ ጦር ላይ ድንገተኛ ጥቃት የከፈቱት የፋኖ ኃይሎች በአውደውጊያው የወረዳው የመረጃና ደህንነት ኃላፊን ጨምሮ ሌሎች ወታደራዊ ኢላማዎችን በመደምሰሱ ዘመቻውን ማሳካቱን አስታውቀዋል። ለተከታታይ ቀናት በዘለቁት አውደውጊያዎች የፋኖ ኃይሎች የውጊያ የበላይነት ይዘው ዘልቀዋል፣ ያለው የአፋድ የግንባር መረጃ በምስራቅ እዝ ምክትል አዛዥ እና በ303ኛ ኮር ዋና አዛዥ ብርጋዴ ጄኔራል ተሾመ ይመር እየተመራ ዙ 23ን ጨምሮ ሙሉ ሜካናይዝ ጦር ይዞ በቀጠናው ቢገባም በተለዋዋጭ ውጊያ ስልቶች ቀንና ሌሊት በተደረጉ ውጊያዎች በአገዛዝ ጦር ላይ ከባድ ጉዳት ማድረስ መቻላቸውን አስታውቋል። አፋሃድ ጎንደር ጠቅላይ ግዛት እዝ ሁለት መቶ ስድስተኛ ኮር በአመዛኙ በጦር ጠበብቶች በሽምቅ ስፔሻሊስቶችና የረጅም ዓመት የትግል ልምድ ባላቸው የውጊያ መሪዎች የሚመራ መሆኑ ተከታታይ ዘመቻዎችን ከመመከት ወደ መልሶ ማጥቃት እንዲሻገር አብቅቶታል የሚለው የድርጅቱ የግንባር መረጃ ነው። የባንዲን እንዳለም በወሎ ቤተ አማራ አፋብሃ ምኒሊክ እዝ በመቄት ወረዳ ገረገራ ውጊያ ላይ ከአገዛዝ ጦር ጋር ከባድ ውጊያ ላይ ውለዋል። በመቄት ወረዳ ገረገራ እየተባለ በሚጠራ ቦታ ላይ ዛሬ ጥቅምት 27 በዋለው ውጊያ በአገዛዙ ጥምር ጦር ላይ ጉዳት ማድረሱን የገለጸው እዙ ገረገራ ላይ ተጨማሪ ገዥ መሬት መያዙን አስታውቋል። በአገዛዙ በኩል አራት ዲሽቃና ቃና ሞርተር ለውጊያ ጥቅም መዋሉን፣ በአንጻሩ የፋኖ ኃይሎች በአነስተኛ የሰው ኃይል ለሰዓታት በዘለቀ ውጊያ ብልጫ መውሰድ መቻላቸውን ገልጸዋል። ዋና ከተማ አዋሳኝ በሆኑ ወረዳዎች በተከታታይ የሚካሄደው ውጊያ እንደቀጠለ ሲሆን ውጊያው በደጋው መብረክ ወር እንደሚመራም ታውቋል። ይህ በእንዲህ እንዳለ ካብዶ ውጊያዎች ጎን ለጎን የሰራዊት ግንባታ ላይ የሚገኘው አፋብሃ ምኒልክ ዕዝ ከደሴ ከተማ አቅራቢያ ልዩ ኮማንዶዎችን ዛሬ ማስመረቁን ገልጸዋል። የፋኖ ኃይሎች በደሴ ዙሪያ ወረዳ ለወራት ያሰለጠኗቸውን እጩ ኮማንዶዎችን ያስመረቁት በቀጣይ በቀጠናው ለሚኖር የግዳይ ስምሪት መሆኑ ታውቋል። የምኒልክ ዕዝ ስልጠና መምሪያ ስልጠናውን በቀላል ወጪ ነገር ግን የካበተ ልምድ ባላቸው አሰልጣኞች እየተሰጠ የከፍተኛ እውቀትና ስነምግባር ባለቤት እያደረገ ለህልውና ትግሉ እያቀረበ ይገኛል ያለው የእዙ የህዝብ ግንኙነት መምሪያ ነው። የአፋር ክልላዊ መስተዳድር ወረራ ተከፈተብኝ ባለማግስት ህወሓት በአፋር በኩል የከፈትኩት ውጊያ የለም ሲል አስተባብሏል። በሌላ በኩል በዚያው በትግራይ ከተማ ጦርነት በቃን የሚል የአደባባይ ተቃውሞ ተሰምተዋል። የአፋር ክልላዊ መስተዳደር የህወሀት ታጣቂዎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና ስድስት መንደሮችን መቆጣጠራቸውን በገለጸ ማግስት የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ምላሽ ሰጥተዋል። ከጉዳዩ ጋር በተያያዘ መረጃ የሰጡት የአፋር ክልል ዞን ሁለት የመጋሌ ወረዳ አስተዳዳሪ አቶ አብዱ ሙሉቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ ታጣቂው ቡድን ቦታ እየያዘ ሂዷል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ የጦር ወረራውን ገልጸውታል። ጥቃቱ በሞርታርና በዙ 23 ከባድ መሳሪያዎች የታጀበ እንደሆነ አስተዳዳሪው ገልጸዋል። የአካባቢው ነዋሪ በተኩስ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው ወደ ክልሉ እንቅስቃሴ ያደረገው የህወሓት ታጣቂ ኃይል በጣም ብዙ ኃይል መሆኑን አስረድተዋል። አክለውም አሁን ይህ ነው ሊባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ እንደማይችሉ ገልጸዋል። መጋሌ ወረዳ ከትግራይ ክልል ጋር በአራት ወረዳ እንደሚዋሰል የሚናገሩት አቶ አብዱ በዚያ ግንባር ሁሉ ኃይሉ ለጦር ወረራ መግባቱን ገልጸዋል። በአፋር ክልል መንግስት የቀረበውን ክስ በተመለከተ የህወሓቱ ጀኔራልና የጊዜያዊ አስተዳደሩ የጸጥታ ዘርፍ ኃላፊ የሆኑት ብርጋዴር ጀኔራል ተክላይ ኪዳኔ አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም ያሉት ብርጋዴር ጀነራል ተክላይ በምላሹ የአፋር ኃይልና የሀራም መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ክሱን ወደ አፋርና የህወሓት ተፋላሚ ኃይሎች አዙረው ከሰዋል። በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር ያሉት የህወሓቱ ጀነራል በእነዚህ ጥቃቶች የሰው ጉዳት ደርሶብናል፣ የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ለቢቢሲ ተናግረዋል። ጀነራሉ ይህንን ይበሉ እንጂ ቶንሳ በተባለ አካባቢ በከባድ መሳሪያ የታገዘ ውጊያ ሲደረግ መዋሉን ግን የአካባቢው ምንጮች ጠቁመዋል። ዛሬ ከማልዳ ጀምሮ የአፋር ክልል የጸጥታ ኃይሎች ወደ አካባቢው መንቀሳቀሳቸውን ታውቋል። የትግራይ ሰላም ኃይሎች ተፋላሚ ቡድን በደጋፊዎቹ በኩል ወደ ሙሉ ጦርነት ገብተናል ሲል ተሰምተዋል። ሆኖም ለዚህ ቃል ኃላፊነቱን የሚወስድ የታጣቂ ቡድን አመራር እስካሁን አልተገኘም። በሌላ መረጃም ዛሬ ከሰዓት በኋላ መቀሌ ዩኒቨርሲቲ ወጣቶች ጦርነትን በመቃወም ድምጻቸውን አሰምተዋል። አመራሮች እረፉልን ብለዋል። የዩኒቨርሲቲው ማህበረሰብ አባላት ናቸው የተባሉ ወጣቶች ጦርነት በቃን ሲሉ የሚያሳይ ምስል የወጣ ሲሆን ይህም ህወሓት ለጦርነቱ ፈጠርኩት የሚለው ህዝባዊ ደጀን በመጠኑ ቢሆን ጥያቄ ምልክት ውስጥ የሚገባ ሆነዋል። ይህ በእንዲህ እንዳለ የፌዴራሉ የገንዘብ ሚኒስቴር በኢትዮጵያ ንግድ ባንክ በኩል ለትግራይ ክልል ጊዜያዊ አስተዳደር ፋይናንስ የሀብት ማስተባበር ቢሮ አዙሮት የነበረውን 2 ቢሊዮን 13 ሚሊዮን 471940 ብር ማገዱን የሚያሳይ ደብዳቤ ይፋ ወጥተዋል። በደብዳቤው ላይ እንደተመለከ ተው በ2018 የበጀት ዓመት ለጥቅምት ወር ተላልፎ የነበረው ይኸው ብር ማስተካከያ ያስፈልገዋል በሚል ተመላሽ እንዲሆን ታዝዟል። ይህም ህዋት ትናንት አመሻሹን በአፋር ለከፈተው ጦርነት የብልጽግናው አገዛዝ የሰጠው ምላሽ እንደሆነ ታምኗል። እርምጃው የጦርነቱን ሙሉ ግንባር ሊያፋጥነው ይችላል የሚሉ ስጋቶች በመደመጥ ላይ ናቸው። አርማሽ ተመልካቾቻችን የህወሓት ታጣቂ በአፋር በኩል የከፈተውን ጥቃት ተከትሎ ከፍተኛ ውጥረት የሰፈነበትን የአፋር ሕዝብ አሁናዊ ሁኔታ የግንባር ዘጋቢያችን ከቀጠናው የሰበሰባቸውን መረጃዎች እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ? የዛሬው የግንባር መረጃችን ወደ አፋር ይወስደናል። ጣቢያችን ከዚህ ቀደም አፋር የቀጠናዊ ጦርነት ማዕከል መሆኑ አይቀሬ ይሆናል ሲል መዘገቡ የሚታወቅ ሲሆን ከትናንት ምሽት ጀምሮ ከወደ አፋር የወጣው መረጃ ይህንኑ የሚያረጋግጥ ነው። ህወሓት ታጣቂዎቹን ወደ አፋር ክልል ማስገባቱን ተከትሎ በተፈጠረው የተኩስ ልውውጥ የተነሳ በርካታ የአፋር ተወላጆች መንደሮቻቸውን ጥለው በመሸሽ ላይ ናቸው። ህዝቡ ህወሓት ከተቆጣጠራቸው ቦታዎች እየሸሸ ነው። አካባቢውም ወደ ሙሉ ጦርነት የመሸጋገር ስጋት አለበት የሚሉት የአካባቢው ምንጮች ሽሽቱ ቀድሞ የተጀመረ ቢሆንም ከትናንት ምሽት ጀምሮ ዛሬ ቀኑ ሙሉ በርካታ መንደሮች ሰው አልባ ሆነዋል ሲሉ መረጃውን አድርሰውናል። የህወሓት ታጣቂዎች ትናንት ጥቅምት 26 2018 ዓ ም የተቋጠሯቸው መጋሌ በምትባል ከተማ ስር የሚገኙ ስድስት መንደሮች ማለትም ወረአ ኩስ፣ ሰበርበራ፣ ዶያ ገደ፣ ባልአ ካርማ፣ አጋ ሚልኪ በሚባሉ መንደሮች ይኖሩ የነበሩ አርብቶ አደሮች አካባቢያቸውን ጥለው በመሸሽ ላይ መሆናቸውን ማወቅ ተችሏል። ቶንሳ በተባለ ሌላ አካባቢ በከባድ መሳሪያ የታገዘ ውጊያ ሲደረግ መዋሉም ታውቋል። ውጊያው ወደ ሙሉ ጦርነት ሊቀየር ይችላል የሚለው ስጋት በህዝቡ ዘንድ አይሏል። ቀደም ሲልም በርካታ የአፋር ተወላጆች ጦርነት ሊነሳ ነው በሚል ስጋት መሸሸት የጀመሩ ሲሆን በአሁኑ ግን ከአስር ሺዎች የሚቆጠሩ ሰዎች እሽት ላይ መሆናቸውን ለማወቅ ተችሏል። ስደቱ ከሀገር መውጣትንም የሚጨምር ነው ያሉት የአፋር መረጃዎቻችን ወደ ጅቡቲ ከሚወስዱትም በተጨማሪ ወደ አዲስ አበባና ደሴ ከተማ በመሰደድ ላይ እንዳሉ ለማወቅ ተችሏል። የአፋር ተወላጅ የሆኑ የተሻለ አቅም ያላቸው ሰዎች በአውሮፕላን ከሀገር ሲወጡ፣ መካከለኛ ገቢ ያላቸው ደግሞ በአዲስ አበባና ደሴ ለመኖር የተገደዱበት የአፋር ክልል ሁኔታ በስጋት የወደቀ ነው ተብሏል። በተመሳሳይ መረጃ ከኤርትራ ጋር ባለው ወታደራዊ ፍጥጫ የተነሳ በቡሬ አፋር በኩል ያለው ነዋሪ ጦርነቱን በመስጋት በመሰደድ ላይ እንዳለም ታውቋል። በርካቶች በእግራቸው ወደ ጅቡቲ በመሰደድ ላይ መሆናቸውን የአካባቢ ምንጮች ለጣቢያችን አረጋግጠዋል። የክልሉ ፖሊስና ልዩ ኃይል ውስጥ የሚኮበልሉት ደግሞ ወደ ኤርትራ በመሻገር ላይ መሆናቸውም ተጠቁሟል። በአፋር ኡጉጉሞ የተሰኘው ነባር ታጣቂ ቡድን አዳዲስ ተዋጊዎችንም በመቀበል ላይ እንደሚገኝ ተረጋግጧል። ቀጠናው ወደ ለየለት የሽብር ቀውስ ሊገባ ይችላል የሚሉት የአፋር ተቆርቋሪ ምሁራን የአፋር መሬት ላይ ወታደራዊ ስልጠና የሚወስዱ ኃይሎች መበራከታቸውን ቀይ ባህርን የኢትዮጵያ አካል እናደርጋለን በማለት የአፋር ፖሊስና የአፋር ጸጥታ ኃይሎች እንዲሁም የአፋር ህዝብ ያልተገባ የመስዋዕትነት እንዲከፍል ለማድረግ እየተሰራ መሆኑንም አንስተዋል። አፋር ክልል ባለው መልክዓ ምድራዊ አቀማመጥ አገዛዙ ለድንበር ተሻጋሪ ጦርነት በማዕከልነት እንዳጨው የሚናገሩት የአፋር ተቆርቋሪ ምሁራን የአፋር ህዝብ ሕልውና አደጋ ውስጥ ነውም ብለዋል። የአፋር ተወላጆችና የአፋር ወዳጆች በሙሉ ከኤርትራ ጋር ጦርነት ለማድረግ የሚደረገውን ዝግጅት ሊቃወሙት እንደሚገባ ማስተያየታቸውን ሰጥተዋል። ለጉዳዩ ቅርበት ያላቸው የመረጃ ምንጮቻችን በበኩላቸው በአሁኑ ሰዓት በአፋር ከሶስት በላይ የታጠቁ ኃይሎች እንደሚገኙ አስረድተዋል። ሁለቱ የኤርትራ ተቃዋሚ ኃይሎች ሲሆኑ አንደኛው ደግሞ በነ ብርጋዴር ጄኔራል በየነ ገብረ እግዚአብሔር የሚመራው ህወሀትን በትጥቅ ለመታገል የወጣው ታጣቂ ኃይል እንደሆነም ተጠቁሟል። በሌላ አንጻር ደግሞ የብልጽግናው አገዛዝ ለመፋለም በመደራጀት ላይ ያሉ የአፋር ታጣቂዎች ከህወሀት፣ ከኤርትራና ከዛው ከአፋር መሬት መገኘታቸው ሁኔታውን አሳሳቢ አድርጎታል። በዚህም አፋር የጦርነት ማዕከል ወደ መሆን መሸጋገሩን እያየነ ነው ሲሉ አሁናዊ ሁኔታዎችን አስረድተዋል። የብልጽግና ሰራዊት ረጅም ርቀት ተወንጫፊ ሚሳይል ሮኬቶችን፣ ሌሎች ከባድ የጦር መሳሪያዎችን ጨምሮ በርካታ ያሉ ሰራዊቱን ወደ አፋር ማስፈሩ፣ ዛሬ ከማለዳ ጀምሮ ደግሞ የአየር ኃይሉ ተደጋጋሚ ቅኝት ማድረጉ የአካባቢውን ውጥረት ጨምሮበታል። ለአርብቶ አደሩ አፋር ከባድ ጭንቀት ፈጥሮበታል። ለአፍሪካ ቀንድ ሰላምና መረጋጋት ትልቅ ዋጋ ያለው የአፋር ህዝብ በኢትዮጵያ ጅቡቲና ኤርትራ ተሰራጭቶ እንደሚኖር ይታወቃል። አፋር ላይ የሚነሳ ግጭት ቀጠናዊ ግጭቱን የማቀጣጠል ዕድል አለው የሚሉት አስተያየት ሰጪዎች የአፋር ሁኔታ እጅግ አሳሳቢ ነው ብለዋል። አድማጭ ተመልካቾቻችን በአፈር በኩል ያለውን ወቅታዊ ሁኔታ በየጊዜው የተከታተል እንደምናደርሳችሁ እያረጋገኩ ለዘገባው ተስፋዬ ልሳኑ ነኝ። ከዚያው ከትግሉ ሜዳ ተጨማሪ የጦር መሳሪያ አንቶኖቭ ተጭኖ ባህር ዳር መግባቱን ወታደራዊ ምንጮች ጠቁመዋል። የብልጽግና ሰራዊት ልዩ ዘመቻ ሲለጠራው ለቀጣይ ውጊያው ተጨማሪ ሎጂስቲክ በአንቶኖቭ ጭኖ ወደ ባህር ዳር አስገብተዋል። ትናንት ከምሽቱ አምስት ሰዓት ላይ ባህር ዳር ዓለም አቀፍ አውሮፕላን ማረፊያ የደረሰው አንቶኖቭ የጦር አውሮፕላን የጫነው ሎጂስቲክ በጠዋት ወደ ተለያዩ የውጊያ ቀጠናዎች ማሰራጨቱን ለጣና የደረሰው ወታደራዊ መረጃ ያመላክታል። መረጃውን ያጋሩ ወታደራዊ ምንጮች ትናንት ምሽት ከፍተኛ ሎጂስቲክ በአንቶኖቭ ተጭኖ ከመጣ በኋላ ወደ መኮድ ግቢ ሳይገባ በቀጥታ ወደ ምስራቅና ምዕራብ ጎጃም እንዲሁም ወደ ጎንደር ቀጠና ስርጭት ተደርገዋል። ጠዋት ላይ በከተማዋ ሰማይ ሲበሩ የነበሩት ሄሊኮፕተሮች ግን ከግዳይ ስምሬት ጋር ተያይዞ አመራሮችን የያዙ ናቸው ሲሉ ተናግረዋል። ለጠቅላይ ሚኒስትር አብይ አህመድ የተለየ ቅርበት አላቸው የሚባሉት ጀኔራል አለምሸት ደግፌ በቅርቡ ባደረጉት ቃለ ምልልስ ኢትዮጵያ የባህር በር ይኖራታል፣ ባህር ኃይላችን ትጥቅ እየተሟላለት ነው ማለታቸው ይታወሳል። አሁን እንደ አዲስ እየገባ ያለው ሎጂስቲክ የምድር ጦር ሎጂስቲክ ቢሆንም መጠኑ ከፍ ያለ መሆኑ በቀጣይ የታሰበው ዘመቻ ከፍተኛ ሊሆን እንደሚችል በወታደራዊ መረጃው ላይ ተመላክተዋል። ብልጽግና ይህንን ጦርነት በፍጥነት አጠናቅቄ ሙሉ ትኩረቴን ወደ ኤርትራ ዞራለሁ የሚል ግብ ይዞ የሌሊትና የጸረ ሽምቅ እንዲሁም መደበኛ ውጊያዎችን አጠናክሮ የቀጠለ ቢሆንም ለድንበር ተሻጋሪው ጦርነት ያሰበው ጦር በአማራ ምድር እያለቀበት ይገኛል። ይበንዴ እንዳለ የብልጽግና ሰራዊት በቆየባቸው ነባርና አዳዲስ ወታደራዊ ካምፖች ውስጥ ጥሎት የሚሸሸውን ምግብ በምንም መልኩ የፋኑ ኃይሎች ጥቅም ላይ እንዳያውለው ሲሉ የውስጥ አርበኞች ያደረሱን መረጃ ያመላክታል። የብልጽግና ሰራዊት የሰራውን ምሽግ ጊዜያዊ ካምፖችና መጠለያዎችን ጥሎ በሚሸሽበት ወቅት ከምግብ ነክ ጋር የተያዙ ሀብቶች ጥንቃቄ ሊደረግባቸው እንደሚገባ ጠቁመዋል። የውስጥ ምንጮች ወታደራዊ ምግቦች ማለትም የአስቃጥላ ምግብ ብስኩትና፣ ሌሎች የሰራዊቱ የታሸጉም ሆነ ያልታሸጉ ምግቦችን በፍጹም ጥቅም ላይ መዋል እንደሌለባቸው ጥቆማ ሰጥተዋል። የውስጥ አርበኞቹ ጥቆማ እንስሳትም ጭምር እንዳይበሉት በጥንቃቄ መወገድ አለበት የሚል ነው። የታሸጉና ያልታሸጉ የሰራዊቱን ምግቦች እንዲመረዙ በማድረግ ጥሎ ቀጥሎ መሸሽን የመታገያ ስልት አድርገውታል ሲሉ ምንጮች የጥንቃቄ መልእክታቸውን አስተላልፈዋል። የአገዛዙ ጦር ሰፍሮ በቆየባቸው ምሽጎች፣ በጊዜ ካምፕና መጠለያ ቦታዎች የሚገኙ የታሸጉም ሆኑ ያልታሸጉ ምግቦች ጥቅም ላይ መዋል የለባቸውም ያሉት የውስጥ መረጃዎች አገዛዙ ጥሎት የሄደው ምግብ ከተገኘ መቅበር አሊያም ማቃጠል ይገባል ብለዋል። በመጨረሻም የአረብ ኤምሬትስ ጦር መሳሪያ በሶማሌ የወደብ ከተማ በኩል ወደ ሱዳን እየገባ ነው ተባለ። የተባበሩት አረብ ኤምሬትስ በሶማሊያ የወደብ ከተማ ቦሳሶ አየር ማረፊያ በኩል ወደ ሱዳን የጦር መሳሪያ ለፈጥኖ ድራሽ ኃይሎች እንደምታጓጉዝ የሚጠቁም ቀጠናዊ መረጃ ወጥተዋል። በጉዳዩ ላይ የሶማሊያ መንግስት ማረጋገጫ ሰጥቷል። የሶማሊያ መከላከያ ሚኒስተር ኤምሬትስ በቦሳሶ ኤርፖርት በርካታ በረራዎች እንደምታደርግ አስታውቋል። ሚኒስተሩ ይህንን ይበል እንጂ ኤምሬትስ ምን እንደምታጓጉዝ ከመግለጽ ተቆጥበዋል። በደፈናው ምንነታቸው ያልታወቁ ቁሶች ወደ ሱዳን እንደሚጓጓዙ ብቻ ነው ያረጋገጠው። የሶማሊያ ፌዴራል መንግስት እምሬትስ ስለምታጓጉዘው ጭነትና የመጨረሻ መዳረሻ ሙሉ መረጃ ከመስጠት ተቆጥበዋል። ኢምሬትስ ላለፉት በርካታ ወራት ከሶማሊያ ከፊል ራስ ገዝ ግዛት ፑንትላንድ ወደ ሱዳን መሳሪያ ስታራግፍ ነበር። የሶማሊያ መከላከያ ሚኒስቴር ጉዳዩን ለሶማሊያ ፓርላማ ባስረዳው መሰረት የኢምሬት በረራዎች እርዳታ እንደማያገኝ ቢገልጽም ሚስጥራዊ እንቅስቃሴዋን ግን በትክክል አረጋግጠዋል። ኢምሬትስ ብረት ለበስ ተሽከርካሪዎችን፣ ድሮኖችና ሌሎች መሳሪያዎችን እንዲሁም ወታደራዊ ባለሙያዎችንና ቀጥተኛ ወታደሮችን ጭምር በቦሳሶ አየር ማረፊያ በኩል ወደ ሱዳን በማስገባት ላይ ትገኛለች። ቦሳሶ አየ የአየር ማረፊያ ላይ የኤርፖርቱ ሰራተኞች ቀርጸው በወጧቸው ቪዲዮዎች የኢምሬት ንብረት የሆነው ነጩ ኤል76 ግዙፍ የጭነት አውሮፕላን ይዞ የሚመጣውን ጭነት ሲራገፍና በፍጥነት ተዘጋጅቶ ወደሚጠብቅ ሌላ አውሮፕላን ሲጫን የሚያሳዩ ምስሎች መውጣታቸው ይታወሳል። ሞቃዲሾ ከአረብ ኢምሬትስና ከካርቱም ጋር ያላትን ግንኙነት ለማመጣጠን በምትጥርበት በዚህ ወቅት በሶማሊያ ግዛት ውስጥ ለሱዳን ጦርነት የጦር መሳሪያ መንቀሳቀሱ የሞቃዲሾን መንግስት አጣብቂኝ ውስጥ መክተቱ አይቀርም። በአብይ አህመድ አገዛዝ በበኩሉ በኬንያ ድንበር በኩል የአረብ ኤምሬትስ ጦር ወደ ሱዳን እንዲገባ መንገድ መክፈቱን በተመለከተ በስፋት መዘገባችን አይዘነጋም። ክብራትና ክብራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ለባይ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሆኑ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር